ሌላ ባህሪ። ለምን ሁላችንም እንደ መልካችን ባህሪያችን ይለያያል። ሜሮን የእናቷን ሁሉም ሰው የራሱ ታሪክ አለው። ሕይወት ብርቱ ሰልፍ ናት። ሜሮን እና ቢኒ እናታቸው ከሞተች ብዙ ጊዜያትን አስቆጥረዋል። የእናቷን አደራ ተቀብላ ወንድሟን ለማሳደግና ለማስተማር ደፋ ቀና ትላለች ሜሪ። ይሄም ሆኖ ግን ወንድሟ ቢኒ ክፉ አመል ለምዶ እያስጨነቃትና እያስቸገራት ይገኛል። ሕይወት ብርቱ ሰልፍናት ውጣ ውረዷ ከባድ ነው። የሚያስጨንቅ ነገር በጣም ብዙ አላት። ሆኖም ግን ቢኒ እየሮጠ መጣ። ትምህርት ቤት በቃ፣ ጓደኞችህ ጋር ሄደና በዛው ወደ ትምህርት ቤት ሄደና፣ አንተ ልጅ ምን አለኝ ነው? ምን እናጥላብኝ? የእናት ወድ ዝንጉርጉር ነው የሚባለው፣ ለካ እውነት ነው። አደራ ለመጠበቅ ደፋ ቀና ትላለች። ቢኒ ሌላ ባህሪ ለም ምንድን ነው? አንዳንድ ጊዜ ራሳችንን የጠቀምን መስሎን ራሳችንን እንጎዳለን። ከሰው ልንደበቅ እንችላለን፣ ከሕሊናችንና ከፈጣሪያችን ግን ማምለጥ አንችልም። መምህር ሰላም ነዎት? እንደው ዛሬ እፈልግዎታለሁ፣ ወንድሜ በጣም እያስቸገረኝ ነው። ስጋራ እያጨሰ ያጨሰ የእናታችን አደራ ረስቷል። እንደው ማመር እፈልግዎታለሁ፣ ብመጡልኝ ደስ ይለኛል። አይ ስራ ቦታ ነኝ። እዛ ስራ ቦታ። እሺ እሺ፣ አሁን ይምጥቅሽ። አንዳንድ ጊዜ ከደረሰብን ነገር ይልቅ የደረሰብንን ነገር እያሰብን የንብሰለሰለው ነገር በጣም ከባድ ነው። አይ ሲስተር፣ ምን ፈልጋ መጣ ደግሞ? አንዳኔ ብር ፈልጋለም፣ ብር ፈርጎምና እንብለሽ ኮና አይደል እኔ ላይስ ነው የመጣሁት፣ ዝም ብዬ ደህና ነሽ ስለሱ። ጋር አይመለከትም። መች ታስብልኝ ያለ አንተ። ለማንኛውም በኋላ ፈልጋለሁ፣ ሰማኝ። አሁን በኋላ ፈልጋለሁ። ማምህር፣ መጣሁ ቀጥራችኋለሁ። ከስራ በኋላ ምን ፈልጋለሁ አልኩ። ከስራ በኋላ ነው። ኧረ እኔ ከጓደኞች ጋር ቀጠሮ አለኝ። ማምህርን ቀጥራችኋለሁ አልኩ እኮ አሰማኝ። ይሄን እንዳልደፋብህ ፈጣሪ ባለልን እና ፈጣሪ በወሰነልን ነገር ላይ መኖር ሲገባን የራሳችንን መንገድ ተከትለን ባልተገባ ሁኔታ እንጠመዳለን መንገዶቻችን ወጥመድ ይበዛቸዋል ውጣውረድ ያስጨንቀናል ነገር ግን የህይወት መልሷ ራሱ ህይወትን ያመቻቸው ራሱ ፈጣሪ መሆኑን እንዘነጋና የራሳችንን መንገድ አመቻችተን ባልተገባ መንገድ ተጉዘን መሃል ላይ ስንቀር እንታያለን። ብዙ ሰው ትዕግስት የለውም የሚባለውንም አይሰማም። ከመስማት ይልቅ ለመናገር ይፈጥናል። ከዚህ የተነሳ በህይወቱ የሚያስተናግዳቸው ብዙ ወጡ አውረዶች አሉ። አለመስማት ጉዳት ነው። አለመታዘዝም ስብራትን ያመጣል። የሚጠቅመንን ነገር ጥጠን ለማይጠቅመን ነገር መስራት ሁልጊዜ ኪሳራ ነው። ፈጣሪ የሌለበት ህይወት ደግሞ ሁልጊዜ ውሃ ውሃ ይላል። አልጫ ነው። ፈጣሪን ካልሰማን መንገዳችን አጭር ነው። ለዚህም ማሳያ የህይወት መጽሐፍ ሲናገር ፍጻሜ ታናሽ ቢሆንም ጅማሬ ታናሽ ቢሆንም ፍጻሜ ታላቅ ይሆናል። በወጣትነት ዘመን ፈጣሪን አስብ ይላል። በወጣትነት ዘመናቸው ፈጣሪያቸውን ያሰቡ ከፈጣሪያቸው ጋር ጉዟቸውን ያደረጉ ብዙ ነገሮችን በሕይወታቸው አከናውነዋል። ደጋግመን ደጋግመን ስህተታችን ላይ እንገኛለን። ቢኒን የምንመለከተው ቀድሞ ተመክሮ ከቀድሞ ስህተቱ ሳይወጣ ድጋሚ ሌላ ስህተት ሲሰራ እንመለከተዋለን። ብዙ ሰዎች ስህተት መስራታቸው ሳያንስ ከስህተታቸው ለመውጣት የሚያደርጉት ጥረት መልሶ ሌላ ቀንበር ሲሆንባቸው እንመለከታለን። ያልሰራ አይብላ እንዳለ መጽሐፍ የሚሰሩ ከእግዚአብሔር ጋር የሚደክሙ ትርፋማ ናቸው። እግዚአብሔርን ተስፋ አድርገው የሚወጡ ሁልጊዜ ጊዜ ብርሃን በነሱ ዘንድ አሉ። የማይገባን ነገር ባደረግን ቁጥር በጸጸት አለንጋ እንቀጣለን። መጸጸታችን መልካም ቢሆንም የተጸጸትንበትን ነገር ተመልሰን ማድረግ ግን የሞት ሞትና ታጥቦ ጭቃ ነው። ሁልጊዜ ፈጣሪን ማሰብ የነገሮች ሁሉ የበላይ ነው። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው እንዳለ መጽሐፍ በእግዚአብሔር ላይ መደገፍ ከሁሉ በላይ ነው። ያቱ በደ በሶበት የማከደን አለ። ለምንድን ነው የፈለከኝ? አይ መምህር ባለፈው ተገናኝተን መክረው የነበረ ድጋሜ እህቴንም ማሳዝኛት አለው፣ እርስዎንም ማሳዝኛ አለው። ስለዚህ እኔ የሚቀር አይለኝም እኔ ኃጢአተኛ፣ ሁላችንም ኃጢአተኛ ነን። አዎ፣ እና ደግሞ ድጋሚ ብር ሰርቅ፣ እቺን ስለአድኗን ከቦርሳ ውስጥ አገኘሁ ከእህት ላይ ማለት ነው። ምን መሰለ ቢኒዬ፣ አሁን ሰው ደካማ ነው። ማንም ሰው ኃጢአትን ይሰራል። እግዚአብሔር ኃጢአተኛን አይጠላም። እግዚአብሔር የሚጠላው ምን ነው? ኃጢአትን ነው። ስለዚህ ከእግዚአብሔር ጋር ለመኖር መወሰን ያስፈልጋል። መጽሐፍ ቅዱስ የመዳን ቀን ዛሬ ነው፣ ዛሬ ብቻ አይደለም አሁን ነው ይላል። ስለዚህ ለኃጢአታችን የወሰን ቀን ከእግዚአብሔር ጋር ነው ተመልሰን። ውሻ ወደ ትፋቱ ርያ ወደ መንከባለያ ወደኋላ እንደሚመለስ ሁሉ ወደኋላ መመለስና በቀድሞ ቀንበር መያዝ የለብንም። ስለዚህ ህይወተንም አታሳዝን፣ የእናትህንም አደራ ጠብቅ። ስለዚህ ሁልጊዜ እግዚአብሔርን መፍራትን መለማመድ ያስፈልጋል። ስለዚህ ሃይማኖትህን አጽና። እመቤታችን ቅድስት ድንግል ማርያም በምልጃዋ በጸሎቷ በቃል ኪዳኗ ተጠብቀ። ሁልጊዜ ወጣትነት እሳት ነው። ወጣቶች ሆነን እናጠፋለን፣ ግን እግዚአብሔር አይቀበለኝም ብሎ በእግዚአብሔር ላይ ተስፋ አይቆርጥ። እግዚአብሔር እንደ ሰው አይደለም። መጽሐፍ እግዚአብሔር ይዋሽ ዘንድ ሰው አይደለም ተብሎ ስለተጻፈ ስለዚህ ሁልጊዜ እግዚአብሔርን ተስፋ ማድረግ መልካም ነው። እግዚአብሔር ተስፋ የሚደረግ አምላክ ነው። ወጣትነትህን ለእግዚአብሔር መስጠት ደግሞ መልካም ስለሆነ በኃጢአት ላይ ወስነህ ከእግዚአብሔር ጋር መኖርን መለማመድ አለብህ። አይዞህ በርታ። እንኳን ወደ ቤተክርስቲያን መጣህ። እግዚአብሔር ካንተ ጋር ነው። እህትህንም ይቅርታን ጠይቃታለን። እሺ፣ በርታ፣ ተነሳው።